እንግዲህ እንደምትመለከቱት የተለያየ የፍሩት አይነት ነው ያለው። ነው እዚ ጋ ኦሬንጅ አለ እንትና አለ። ምንድን ነው ይሄ ኮክ ማለት ነው። ይሄ ደግሞ ፕሪም ነገር የሚባለው አገር ቤተኛ ንት የምንለው ኢቭን እንትን አለ። በጣም ብዙ ነገር ነው ያለው። እዚጋ ኦሬንጅ አለ። እዚ ጋ ይው ማንጎ አለ። እኔ ስማቸውን እራሱ የማላውቃቸው አሁን ይሄ ስሙን እራሱ በትክክል አላውቀውም። አናናስ እዚህ ጋ አለ፣ ኪዊ አለ፣ አፕል አለ። አፕሉ እራሱ እንዴት እንደሚያምር አያችሁት! ኦርጋኒክ አፕል ነው። እንደዚህ የተደረገ ኦርጋኒክ አፕል ይባላል። እዚህ ጋም አፕል አለ። በጣም ነው የሚያማምሩት አፕል አለ ሰርተ እዚ ጋ ደሞ እንደምት በዚህ ሳይድ ደሞ ኢቨን ሬዲ ተደርጎ ተዘጋጅቶ የተቀመጠ አለ። ስትሮበሪ አለ። እዚ ጋ ስትሮበሪ ግሬፕስ አለ። ያው ከነ ዋጋቸው ጭምር ነው እንደዚህ ተደርጎ የተቀመጠው። ግሬፕስ አለ ግሬፕስ እንገዛለን። ያው እዚ ጋር ኢቭን ጎመን አለ፣ ስፒናች አለ። ይህ ደግሞ ቤቢ ስፒናች የሚባለው ነው እና እንደምትመለከቱት በጣም ትልቅ ነው። ኢቭን እንትን ካማራችሁ ያው በቆሎ በቆሎ እሸት እኛ ሲያምረን እንደዚህ ነው የምንገዛው። እንደዚህ ገዝተን ነው የምንሰራው ማለት ነው። እና በጣም የሚገርም ነው ሾፑ፣ እንደምትመለከቱት ከጫፍ እስከ ጫፍ በጣም ነው የሚያምረው። የጁስ አይነት አለላችሁ እዚህ ጋር። ይህ ደግሞ ሬዲ የተደረገ ቺኬን ምናምን ምናል፣ ብቻ ሬዲ ተደርጎ ተዘጋጅቶ የሚሸጥ አለ ተቀምሞ ምናምን በስሎ ትንሽ ማሞቅ የቀረው ማለት ነው። አንዳንዱ ደግሞ ይኸው በርገር ምናምን በእነሱ ያው እነሱ በሚወዱት እንትን የተሰራ እንትን ነው የበርገር ስጋ ሬዲ ተደርጎ። እዚጋ ሶሴጅ አለ ሬዲ የተደረገ ሳይሆን ወስዳችሁ የምትጠባብሱት የምታበስሉት። እዚጋ ደግሞ የቺክን አለ ደግሞ ደግሞ ቦታ ነው። ቺክን ሰራ የሚሸጥበት ቦታ ነው። ችክን እንደዚህ ነው እኛ ጋር የሚሸጠው እንደዚህ ተዘጋጅቶ ተቆራርጦ የሚሸጠው። ፉል ችክን ደግሞ ከፈለጋችሁ እንደዚህ ነው የሚሸጠው። ቢፍ አለ፣ የተፈጨ ስጋ የቢፍ ስጋ አለ፣ የሀም አለ ወይም የፖርክ ስጋ አለ። ስጋ እንደምትመለከቱት ታያችሁት። ብቻ ይሄ ይሄ በአጠቃላይ የምትመለከቱት ፕሌስ የስጋ ምናምን ምናምን የሚሸጥበት ቦታ ነው። በጣም ትልቅ ነው። እንደምትመለከቱት ረጅም ነው። ከዛ ጫፍ እስከዚህ ጫፍ ድረስ እንዳለ የንትን ነው ማለት ነው። ይኸው እዚህ ጋ እነዚህ ነገሮች አሉ። እዚህ ጋ ደግሞ እንደምትመለከቱት የቺዝ ቦታ ቺዝ ቦታ ዮገርት። ይሄ ደግሞ ዮገርት፣ የተለያየ ፍሌቨር ያላቸው ዮገርቶች ናቸው እነዚህ። ወይም እርጎ እርጎ ቦታ ነው። ይሄው እዚህ ጋር እንደምትመለከቱት በጣም ነው የሚያምረው። ይሄ ደግሞ የጋርደን ወንበር ምናምን ነው። ኦ ማይ ጋድ! ነገር ፈልገው ነበረ ለጋርደን ማጽጃ ይሄ የጋርደን ፕሌስ ነው። እንዳለ ጋርደን ውስጥ የሚዘጋጁ ነገሮች ወይም ጋርደን የምታሳምሩበት ነገሮች ናቸው። ለምሳሌ እዚህ ጋ እንደምትመለከቱት ጠረጴዛ አለ፣ ወንበር አለ። ያው የሚሸጠው አርባ አራት ከዘጠና ዘጠኝ ይሄ ደግሞ ስምንት ከዘጠና ዘጠኝ ይሄ ደግሞ ስምንት ከዘጠና ዘጠኝ ይላል። ያችሁት ይሄ ደግሞ መታሰር ብር። ይሄ ደግሞ ወንበሩ የጋርደን ወንበር ነው። 79 ከ ማለት ነው። የዮገርት ቦታ ነው። እርጎዎቹን አያችኋቸው እንዴት እንደሚገራር እርጎ አለ ምን አለ ምን አለ በቃ የሌለ ነገር የለም። በቃ የሌለ እዚህ ጋር ደግሞ የሰመር ጫማዎች አሉ። ለሰመር የሚሆኑ ነጠላ ቀለል ቀለል ያሉ ነጠላ ጫማዎች። ለምሳሌ ይች አሁን እንዴት አባቷ እንደምታምር ለብሷቸው። ሰመር ሰዓት ላይ የሚለበሱ ናቸው። እነዚህ ለሰመር ሰዓት ለብሰ ናቸው። በቃ ሰመሩ እስኪያልቅ ድረስ እናረጋቸው እና ሰመሩ ልክ ሲያልቅ አውጥተን ጣል የምናረጋቸው ማለት ነው። እዚህ ሀገር እንግዲህ እንደዚህ ነው። በየሲዝኑ ነው እቃ የሚመጣው ያው የሰመር ልብሶች ናቸው እንዳለ እነዚህ እንደምታዩቸው የሰመር ቲሸርት፣ የቁምጣ ምናምን አለ የሰመር ዕቃ ነው። ዋጭሮ እዚህ ጋር ያሉት አሁን ቁምጣ ራሷ ስታምር ያምራሉ። በጣም ያው እንደምትመለከቱት እንደዚህ ናቸው ማለት ነው። ይሄ ይሄ ሁሉ በዚህ ጋ እንደዚህ የምታዩት የሰመር እቃ እንዲህ ነው በቃ። እንዳለ የጋርደን ቦታ ላይ ላይም ያለሁት የጋርደን እቃዎች ናቸው እነዚህ ሁሉ። ይሄ ደግሞ የሰመር ልብስ ነው። የሰመር እቃዎች አሉ እንደምታዩቸው፣ በጣም አሪፍ አሪፍ ናቸው። እዚህ ጋር ደግሞ ድስት አለ። አስራ አራት ከዘጠና ዘጠኝ ይላል። ይሄ ብረት ድስት አሪፍ ይመስላል ግን እኔ ሸክም ስለሚበዛብኝ ሰፈሬ ይገዛለሁ፣ አይቸው አሪፍ ከሆነ ያው እንደምታዩት እንግዲህ እዚህ ጋር በቃ እንዳለ ቦታው እንደዚህ። ወይኔ መሰላል ራሱ እዚህ ያለ መሰላል፣ በስማ ምፈልግ ነበር። ይህንን ራሱ እዚ ጋር የጋርደን እቃ፣ የልጆች እቃ የልጆች መጫወቻ አለ። ይሄው የጋርደን አለ። በጣም ነው ደስ የሚለው። ይሄው እዚህ ጋር ጋርደን ውስጥ የሚደረጉ ነገሮች እነዚህ እነዚህ፣ ሁሉ የጫማ መደርደሪያ በጣም ነው የሚገርመው። እኔ ግርም ነው የሚለኝ። እዚህ ጋር ደግሞ ስትመጡ ስዊት ቻሉ እነ ቸኮላቶች ምናምን ምናምን ቦታ ናቸው እነዚህ የቸኮላት ምናምን ምናምን ምናምን መሸጫ ቦታ ነው ይሄ። እንግዲህ እንደምትመለከቱት እንደዚህ ነው ማለት ነው ሾፕ የምናደርገው ብዙ ጊዜ በጣም ደስ ይላል። ማለት በየአካባቢያችሁ በቅርብ ርቀት አለ ችፕስ፣ የችፕሶች አይነት ለምሳሌ እዚህ ጋር እንደምትመለከቱት የችፕስ አይነት ነው። ቦታው ራሱ የችፕስ ቦታ ነው ማለት ነው። አይነት አይነት ችፕስ ነው ያለው እዚህ ጋር ስዊቶች አሉ። የስዊቶች ቦታ ናቸው። እዚህ ጋር ደግሞ በፍሌበር አይነት አይነት የጠዋት የልጆች ቁርስ ያው በምታዩት አይነት የፈለጋችሁትን አይነት ገዝታችሁ በቃ ለልጆቻችሁ መመገብ ነው ማለት ነው። እድሜ እድሜያቸው ለምግብ ከደረሰ በቃ እናንተ እየመረጣችሁ ብቻ መብላት ነው ማለት ነው። ማብላትም መብላትም ትችላላችሁ። ያው እዚህ ጋር ዋጋቸው የተለያየ የአይነታቸው ዋጋቸው ከላይ ተለጥፏል። ዋጋቸው እንደዚህ ነው እና በጣም ደስ ይላል ሁሉ ነገር እዚህ ጋር የራሱ የብስኩት አይነቶች ናቸው። እነዚህ ደግሞ የብስኩት አይነቶች እዚህ ጋር ዊታቢክስ፣ ህጻናት ልጆች በጣም ይወዱታል። ይሄንን ብዙ ጊዜ ልጆች ይወዱታል። ዊታቢክስ ይባላል። የሚበሉ ልጆች ደስ ይላል። የማርማራት አይነት ራሱ በአይነት ለቁርስ፣ በቃ ለቁርስ የፈለጋችሁትን አይነት የማርማራት አይነት እዚጋ፣ የማርማራት አይነት የምን አይነት የኮፊ ዘር የኮፊ አይነት። እኛ የኢትዮጵያ ኮፊ ምናምን እንላለን፣ ያው እዚ ጋ አለላችሁ። ይህ የምታዩት በሙሉ ኮፊ ነው፣ ዱቄት እንዳይመስላችሁ፣ ጥሬ ነው። ግማሹ ጥሬ፣ ግማሹ የተፈጨ ከቆልቶ ምናምን ሬዲ ተደርጎ የተፈጨ አለው ማለት ነው። እዚህ ጋር ደግሞ የኩኪስ አይነቶች ናቸው ልጆች የሚበሏቸው ለቁርስ ሰዓት ሬዲ ተደርጎ የሚሸጥ ነው ማለት ነው። ሶሪ፣ ለምሳሌ እኔ ልጄ በጣም ይሄንን ትወደዋለች ማለት ነው። አንዳንዴ ቁርስ ላይ ትፈልገዋለች ለልጆች በጣም አሪፍ ነው። አንዳንዴ ይዘንላቸው እንሄዳለን። እንደዚህ ተለያየ የኩኪስ አይነት አይነት አይነት ነው ያለ። ያው እንደምትመለከቱት ኩኪስ አለ፣ ሰከ ሰከ የኩኪስ አይነት አለ። በየአይነቱ ነው ያለው እዚህ ጋር መግዛት እንችላለን ማለት ነው። ያው እዚህ ጋር በቃ እናንተ ብቻ የሚመቻችሁን ማድረግ ነው። እዚህ ጋር ደግሞ ስንመጣ የጽዳት ቦታ ነው ማለት ነው ያው እንደምትመለከቱት የተለያዩ የማጽጃ እቃዎች አሉ የምግብ መጠቅለያዎች አሉ የቆሻሻ የቢን ባግ አለ እንደምታዩት በየአይነቱ ሁሉ ነገር ሞልቷል ማለት ነው ይህን የሚያክል ስቶር ላችሁ በየአይነቱ የፈለጋችሁትን ነገር መታችሁ እዚ አታጡም ማለት ነው በብዛት እንደዚህ እያደረግን ነው የምንጠቀመው። የቶይሌት እቃዎች እነዚህ የእጅ መታጠቢያዎች ምናምን ምናምን ናቸው። እነዚህ ደግሞ ቲሹ ደግሞ መጣን። የቲሹ ሶፍት፣ የሳሎን የጠረጴዛ ቲሹዎች ናቸው። እነዚህ ደግሞ እንደምታዩት የቶይሌት ፔፐር ናቸው። እነዚህ እንደምታዩት በአይነት አለ ቶይሌት ፔፐር ነው እንዳለ የምትመለከቱት እዚጋ ደግሞ ስንመጣ የእቃ ማጠቢያ አለ፣ የልብስ ማጠቢያ አለ፣ የሽታም ይሆን አለ። ያው ለሽታም ይሆን እዚጋ ለሽታም ይሆን የምንጨምራቸው ናቸው እነዚህ በሙሉ። እዚጋ ደግሞ የውሻ የድመት ምግቦች አለ። እንደምትመለከቱት የውሻ ምግብ ነው። ይሄ እንዳለ ደግሞ የምትመለከቱት የውሻ ምግብ ነው። የውሻ ምግብ እያችሁ እንዳለ የውሻ ምግብ ነው። እዚህ ጋር ደግሞ የካት ነው የድመቶች ምግብ ነው። የድመት ምግቦች ናቸው እነዚህ። እንዳለ የምትመለከቱት እራሱ ደስ የሚለው እዚህ ሀገር የምትፈልጉትን ነገር ሰው መጠየቅ አይጠበቅባችሁ። መሄዳችሁ ብቻ እያያችሁ ማንበብ ባትችሉ ስዕሉን እያያችሁ የምትፈልጉትን ነገር ፒክ ማድረግ ነው ማለት ነው። ያው እዚጋ ተመለስኩኝ። ያው እዚጋ ደግሞ የቫይታሚን አይነቶች ናቸው። እዚጋ የቫይታሚን መሸጫ ቦታዎች ናቸው። ቫይታሚን ዲዎች ነ ቫይታሚን የተባሉ ጠቅላላ ዚጋ እዚጋ አለላችሁ ማለት ነው። የምትፈልጉትን በሙሉ መውሰድ ትችላላችሁ። እዚህ ጋር ደግሞ የጥርስ ሳሙናዎች መሸጫ ነው። እነዚህ ጥርሳችሁን ከቦረሻችሁ በኋላ የምትጉመጠመጡበት ይኸው እዚህ ጋር አለላችሁ። ጥርሳችሁን የምታጸዱበት፣ የአፋችሁን ጠረን የምትቀየሩበት፣ ጥርሳችሁ ውስጥ ምናምን ቆሻሻ ለማጽዳት እዚህ በክር አለ። በተለያየ በጥርስ ሳሙና የጥርስ ብሩሽ እዚህ ደግሞ አሁን ደግሞ ሰመር ስለሆነ ሰንክሬም ያለው የሰንክሬሞች ወይም የሰን እንትኖች እዚህ ያለ። ይሄ ደግሞ የሻወር ጄሎች አሉ። እዚ ጋ እንዳለ ዶድራንቶች አሉ፣ ሻወር ጄሎች አሉ፣ ሽቶዎች አሉ። ይኸው እንደምትመለከቱት በየአይነቱ እዚ ጋ የሳሙናዎች አይነት አለ። የባዝ እንትን ነው ሳሙና ነው ማለት ነው። ይሄ ፈሳሽ ሳሙና ሻወር ጄሎች ናቸው እንዳለ እነዚህ የምትመለከቱት ሻወር ጄሎች ናቸው። እነዚህ የምትመለከቷቸው የእጅ ሳሙናዎች ናቸው ማለት ነው። እነዚህ ደግሞ የጸጉር መታቀቢያ እነ ሻምፖ፣ እነ ኮንዲሽነር ምናምን ናቸው ማለት ነው እዚ ጋ እንደምትመለከቱት። እዚ ጋ ደግሞ ስንመጣ የሴቶች መጠቀሚያዎች ናቸው እነ ሞዴስ ምናምን ምናምን እዚህ ጋር አሉላቸው ማለት ነው። እነዚህ ደግሞ የፊት የሚጠቃቀሙት ናቸው ማለት ነው። እኔ ራሴ እዚህ ጋር እንትን እፈልግ ነበረ። ቫይታሚን ሲ ቫይታሚን ሲ ነው አይደለም? እዚጋ እንደምትመለከቱት የምትፈልጉትን ነገር በሙሉ ማግኘት ትችላላችሁ ማለት ነው። ክሊንዘር አለ እዚህ ጋር ደግሞ ይኸውላችሁ ኦቨር አለ ኦቨር አለ። እዚህ ጋር ማጽጃ። በጣም አሪፍ አሪፍ ነገሮች ናቸው ያሉት። እንደምትመለከቱት የሌለ ነገር የለም ማለት ነው። በዚህኛው ሳይድ ደግሞ ሳላሳያችሁ አለፍኩት። እዚህ ጋር ደግሞ ስትመጡት የልጆች ነው፣ ይህ የልጆች ፕሌስ ነው ማለት ነው። የህጻናቶች ዳይፐር ፓምፐርስ ከዜሮ ጀምሮ ይኸው እንዳለ እዚጋ አለላችሁ ማለት ነው። እዚ ጋ ወተት አለ፣ አክቲሜል ወተት፣ አያችሁ አክቲሜል እዚህ ጋ እንደምትመለከቱት አሜ አክትሜል ወተት ው እ እዚህ ጋ አለ 8 ብር ከምናምን ይላል። አክትሜል እዚህ ጋ የታችኛው ነው። ይሄ የላይኛው አክትሜሉ 11 ብር ከምናምን ነው። 11 ብር ከሰላሳ። እንዳለ የልጆች ከላይ ዋጋቸውን ከላይ ነው የምታዩት ማለት ነው። ይኸው እዚህ ጋር እንደምትመለከቱት ሁሉ ነገር አለ። ይሄ የልጆች ቦታ ነው ማለት ነው። ይኸው እዚህ ጋር ያለላችሁ የምትፈልጉትን ነገር ሁሉ የገላ መታጠቢያቸውን፣ ሎሽናቸውን፣ ምናቸው ከዚሁ ዋይፐራቸውን ከፈለጋችሁ ከዚህ መውሰድ ትችላላችሁ። እዚህ ጋር ደግሞ ስትመጡ የተለያዩ እቃዎች አሉ ማለት ነው። እዚህ ጋር ትርምስምስ ያለ ነው። ምንም ኦርደር ተደርጎ የተቀመጠ አይደለም። በቃ ግን ብቻ እዚህ ጋር አለ። የእቃ ማጠቢያ አለ፣ የዲስወሸር አለ። እዚህ ጋር እዚጋ እንደምትመለከቱት ብዙ ነገሮች አሉ። በዚህኛው በኩል ደግሞ ስታዩት የተለያዩ ነገሮች አሉ ማለት ነው። እንደዚህ የምትፈልጉትን ከእንደዚህ አይነት ቦታ ላይ ፒክ ፒክ አርጋችሁ መውጣት ነው ማለት ነው። ይሄ እንደምታዩት የልጆቻችሁን ሩም ራሱ ከለራቸውን ለመቀየር ፔፐር አለ እዚህ ጋር የምትፈልጋችሁትን ነገር ማድረግ ትችላላችሁ ማለት ነው። እዚህ ጋ ሁሉ ነገር በቃ የምትፈልጉት ነገር ብቻ ባጭሩ እዚህ አለ ማለት ነው። ይሄው እዚህ ጋ ጁስ አለ። ይሄ ደግሞ የጁሶቹ ቦታ ነው። ወተት ጋር መጣሁ፣ ወተት ፈልጋለሁ። ወተት ደግሞ ቦታ ላይ ስንመጣ ይሄው እንደምትመለከቱት የወተት ቦታው ይሄ ነው ማለት ነው። ወተት የምንወስደው ከዚህ ነው ማለት ነው ያው። ወተት ይሄው እንደምትመለከቱት እኛ የምንወስደው ወተት እንደዚህ ነው ማለት ነው። ወተታችንን ወስደን እንሄዳለን ማለት ነው ያው። እዚህ ጋር የወተት ቦታ አለ እንደምታዩት ወተት ቅድም አሳይቻችኋለሁ። እዚህ ጋር ደብል ክሬሞች በሙሉ የምታዩዋቸው ደብል ክሬሞች ናቸው። እነዚህ በሙሉ ደብል ክሬሞች ናቸው። እነዚህ የደብል ክሬም ቦታ ነው። እዚህ ጋር ደግሞ ፍሪጅ አለ። ሬዲ ተደርጎ ተዘጋጅቶ የተቀመጠ ነው። ከዚህ ወስዳችሁ ብቻ ምግቦቹን እያበሰላችሁ መውሰድ ነው ማለት ነው ማለት ነው ማለት ነው። የተዘጋጁ ምግቦች ማለት ናቸው። እዚህ ጋር ደግሞ የአይስ ክሬም ቦታ ነው። አይስ ክሬሞች በሙሉ አይስ ክሬሞች ናቸው። የአይስ ክሬም አይነቶች ናቸው። እዚህ ጋር የምትመለከቷቸው የአይስ ክሬም ቦታ ነው። ይሄ አለ አይስክሬም ቦታ ነው እና በጣም ደስ ይላል። እንደምታዩት ይሄ በሙሉ አይስክሬም በካፕ ብትሉ በምን ብትሉ እንደዚህ በእንጨቱ ብትሉ በፍሩት ብትሉ በ በምን ልበላችሁ ይሄ ደግሞ የችብስ አይነት ችብስ፣ በቃ እዚህ በአይነት በአይነት። ይሄ የምታዩት በሙሉ የተለያየ አይነት የቺፕስ ፍሪጅ ነው ማለት ነው። ቺፕሱ ተከታትፎ ሬዲ ሆኖ በቃ ወስዳችሁ ቤታችሁ በቃ ኤርፋየር ካላችሁ ኤርፋየር ውስጥ ከተክት አደርጋችሁ እንትን ማለት ነው ማለት ነው። እዚህ ጋር ደግሞ ስትመጡ ተዘጋጅቶ ምን ብሎ ሬዲ ሆኖ የሚሸጥ ፒዛ ነው ማለት ነው። ይሄንን ፒዛ በቃ በስሏል፣ ወስዳችሁ ብቻ የተወሰነች ደቂቃ እንትናችሁ ስከታችሁ አብስላችሁ ትንሽ መብላት ነው ማለት ነው። ሬዲ ነው። እዚህ ጋር ደግሞ እንደምትመለከቱት ፓስታ፣ የፓስታ አይነቶች ናቸው እነዚህም በቃ ኩክት ተደርገው የታሸጉ ናቸው ማለት ነው። እናንተ ፍሌቨሩን ከወደዳችሁት፣ በእናንተ ቴስት ከሆነ እንትን ማድረግ ብቻ ነው መብላት ብቻ ነው። ይኸው እንደምትመለከቱት የተለያየ አይነት የምግብ ፍሪጅ ነው ማለት ነው። በሁለቱም ሳይድ አለ። ይሄ ደግሞ ፍሮዝን ፍሩት ነው የፍሮዘን ፍሩቶች ናቸው እነዚህ። በአጠቃላይ እነዚህ ደግሞ ችክን ችክ እና ጌት ምናምን ምናምን ሬዲ ተደርጎ የሚሸጡ ናቸው ማለት ነው። ከላይም እንደምትመለከቱት የተለያየ አለ። በዚህም አለ፣ በሁለቱም ሳይድ ነው ማለት ነው። ይሄ ደግሞ እንደምታዩት የስፕሪንግ ወተር ነው ማለት ነው። እዚህ ጋር የጁሶች አሉ እነዚህ ኮካ ምናምኖች አሉ። ማንኛውም ሰዎች ማለፍ ስለሚፈልጉ እነሱን መንገዳቸውን እንዳልዘጋባቸው ነው ማለት ነው። እዚህ ጋ ይኸው ኮካዎች አሉ። አምቡሃ የምንለው እኛ ሀገራችን፣ ወይም ደግሞ ስፓርክሊን ወተሮች ናቸው እነዚህ እንዳለ የምትመለከቷቸው አያችሁ። ሰላሳ አምስት ሳንቲም፣ አርባ ሁለት ሳንቲም እነዚህ የምትመለከቷቸው በሙሉ ማለት ነው። እዚህ ጋር ደግሞ ስንመጣ የለስላሳ ፕሌስ ነው ማለት ነው። ለስላሳ መጠጦች በዚህኛው የኮካ የሚሪንዳ፣ የምናምን የምናምን አይነት ዘሮች እዚ ጋ አሉ ማለት ነው። ይኸው እንደምትመለከቱት በአይነት በአይነት አለላችሁ። እዚህ ጋር ደግሞ ስንመጣ የወይኖች አይነት መጠጦች ናቸው በአጠቃላይ እነዚህ መጠጦች ናቸው። እዚህ ጋ ደግሞ የቢራ አይነት ነው። የቢራ አይነት ይኸው እንደምትመለከቱት የቢራዎች አይነቶች ናቸው። ይህ ሁሉ የምትመለከቱት ቢራዎች ናቸው ማለት ነው። በዚህ በኩል ደግሞ የመጠጥ አይነት የምትመለከቱት ይሄ ሁሉ የመጠጥ

ሁለቱን ትመለከቱት የተለያየ ነገሮችን ገዝተናል ማለት ነው።